ሰላም ሰላም ጤና ይስጥልኝ ውድ ፈንተሻት ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ። ለመዳን ያለው ራቆፈስ ያው እንግዲህ ብቻዬን ጎጅ ወጥቻለሁ። ቤቴን በዛው ሚሉኝ ለማለት ነው መስልኛ እና እንዴት አላችሁ ቤተሰቦች? ሰላማችሁ ያላችሁበት ሰላማችሁ ብዝት ይበልልኝ። በጣም አከብራችኋለሁ እወዳችኋለሁ ስለምታበረታቱኝ ከልፍ አርጊ ያመሰግናለሁ። ከዚህ የበለጠ ደግሞ እንድታበረታቱኝ ስር ባክሮት ጠይቃለሁ። ዛሬ ምን የመጣው መሰላችሁ? ቤተሰብ አብሽ ጋር የተለቀቀውን ቪዲዮ አይታችኋል። ድብድብ ተፈጥሮ ነበረ ከአብርሃም እና ከብርሃን ጋራ። ያላሰብኩት ነገር ተፈጥሮ ድብድብ ላይ ነበሩ እና በጣም እንግዲህ በእኔ ምክንያት ማለት ሰላም ይፈጠራል ብዬ አስቤ ነበር እንጂ የዛ እንዲፈጠር አልፈለኩም ነበር። እና ውድ ቤተሰቦቻችን እናንተንም ብርሃንንም ይቅርታ እጠይቃለሁ በጥፊ ስለተመታች ማለት ነው። እና አሁንም ቢሆን እኔ ከብርሃን ጎን በነገራችን ላይ ይቆጫላል ማለብኝ እና ቤተሰቦች አሁንም ቢሆን እኔ ከብርሃን ጎን ነኝ። እኔ ብርሃን ትልላት አልችልም፤ ምክንያቱም እኛ ሴቶች ፍቅር ሲይዘን ምናደርገውን ምንናገረውን አናቅም። ማለት ፍቅር ሲይዘን ሳይሆን ፍቅር እኛ ትክክለኛ ፍቅር ነው ብለን እየቀጠርን እያለ ከመሀል ሌላ ነገር ሲፈጠርብን ስሜታችን ይጎዳል። ማንኛውም ሰው ላይ ይህ ነገር እንዲፈጠር አይፈለግም አይደለም እና እኔ ብርሃን ባደረገችው በተናገረቻቸው ቃላቶች ልክ ባይሆኑም እንኳን ግን አልፈርድባትም። ምክንያቱም ከፍቅር አንጻር ነው፣ በጣም ከመጎዳት አንጻር ነው፣ ስላናደዳት ነው ብዬን ያሰብኩት። ዛሬ የተሻለ እኔን ሴት ሲጫወት ቤት ቆይቶ ዛሬ ደግሞ ወደ ሌላ ሄደ የሚል እሳቤ ውስጥ ላይ ስላደረ ነው ብዬን ያሰብኩት እንጂ ከመጥፎ ነገር አላየሁትም። ምክንያቱም ያው ከባድ ነው። ማለት ፍቅር ውስጥ ገብታችሁ እሷ ያለችው ነገር እንደዚህ ልጅ አርግዛ፣ ጭራሽ ኧረ በጣም ከባድ ነው። ከዚህም በላይ ላደርግ እችላለሁ እሷ የደረሰባት ሊጋ ቢደርስ ማለት ነው። እና ውድ ቤተሰቦች፣ እሷ ልክ ናት ብዬ ነው የማስበው። ምክንያቱም ብዙ ነገር ተፈጥሮ ብዙ ነገር ከሆነ በኋላ ከዛ ሁሉ ነገር ውስጥ አላቅም ጭራሽ ምንም አይነት ግንኙነት የለኝም፣ ማለት በጣም ይከብዳል። እዛ ደረጃ ደርሰው ማለት ነው። ከሆነ እንግዲህ እሷ እንደምትለው እኔ እሷን ስላመንኳት ነው። ይቅርታ እናንተ አላመናችኋት ነው። እንኳንም መታሃት፣ እንኳንም እንደዚህ አደረግክ፣ ደግ አደረግክ፣ ምናምን የሚል ኮመንት አይቻለሁ። በሁለታችሁ መሀል ልትገባን የፈለገችው በእናንተ በመሀል እየገባች ነው የምወቅባት የሚልም አይቻለሁ ግን ደግሞ ያው ልክ ናቸው። ሁሉም እንደተመልካችሁ እንደ እንትኑ ነው የሚያየው፣ እና እናንተ ያላችሁት ነገርም ልክ ሊሆን ይችላል፣ እኔ የማስበውም ልክ ሊሆን ይችላል። ግን ሁላችንም ሁሉም ሰው አንድ አይነት ሀሳብ ስለማያስብ እኔ ያሰብኩት ደግሞ በውስጥም ደግሞ በጣም ብዙ ነገር እያለችኝም ስለሆነ በቃ እሷን ወደ ማመኑ የሄድኩት እኔ ልክ ላልሆን እኮ ይችላለሁም ማለት እናንተ ልትሆን ትችላላችሁ። ልክ ማለት እሷ ጥፋተኛ ልትሆን ትችላለች። ግን በቃ ምንም ማረጋገጫ የለኝም፣ ማን እውነተኛ ማን ውሸተኛ እንደሆነ የማረጋግጥበት ምክንያት የሚያሳምናኝ ነገር የለም። ግን አሁን እያመንኩ ያለሁት እሷን ነው። ምክንያቱም ከእሱ የበለጠ እሷ ስለሆነች እያሳመነችኝ ያለችው፣ በውስጥ የምትነግራኝ ነገር እኔ ከምንም ነገር በላይ ሁሉም ነገር ሊቀር ይችላል ግን ይሄ ልጅ አርግዤ ነበር አስወርጄ ምናምን ያለችው ነገር እሱ በጣም ያማል። በእውነት ከምሬ ነው፣ እሱ በጣም ያማል። ማንኛውም ሴት ላይ ይህ ነገር እንዲደረስ የማይፈልግ ነገር ነው እና ሁሉም ነገር ቀርቶ ይሄ ያለችው ነገር እውነት ከሆነ በጣም ከባድ ነው እና አብሽ የፍቅር ጥያቄህን ከዚህ በኋላ ምንም ነገር ባትለኝ ደስ ይለኛል። ምንም ማለት ነው ምክንያቱም ያለህን ነገር ሳታጸዳ ያለህን የገባህበትን ነገር ሳታጸዳ ወደ እኔ የፍቅር ጥያቄ ቀርቶ እኔ ሲስተር ሊብራዘሪ እንደምንተዋወቀውም ለመቅረብ እየፈረው ነው አሁን ላይ አይደለም የፍቅር ጥያቄ ለመቀበል ማለት ነው። ምክንያቱም እኔ በእርግጥ ፍቅረኛ አለኝ፣ በነገራችን ላይ መጀመሪያም ተናገር ያለው ፍቅረኛ እንዳለኝ ግን ባይኖረኝ እንኳን ባይኖረኝ እንኳን በዚህ ሁኔታ ውስጥ ሆነ ፍቅርን መቀበል አልችልም ባይኖረኝ እንኳን እና ማፈር አለብህ። በራስህ ሰፈር በነገራችን ላይ ምናልባት ኢሞሽናል ሆነህ ይሆናል ያን የመታሃት ልጅቷ ግን በቃ መሆን የለበትም። ሴት ልጅ ላይ እጅን ማንሳት የለብህም በመጀመሪያ። ሲቀጥል ደግሞ ሽተናዳ ይሁን በኢሞሽናል ሆነህ ይሁን የመታሃት ግን ያለብህን እንትን አጽዳ። በውስጥ ምናምን አታውረኝ እንደዚህ አይነት ነገር። በቃ አሁን በውስጥ እያወራኝ ስለሆነ ነው። በነገራችን ላይ እዚህ ጋ እያነሱ ያለ ፍቅር ምናምን አትበላይ። በቃ እንደ እኔም እኮ ሴት ልጅ ነኝ። ነገ ምን እንደምታደርገኝ እኔ ምን አውቃለሁ? ልጅቷን እንደዚህ አድርገሃት ሂደህ ዛሬ ደግሞ ሲቀጥል፣ እሺ ውሸት ይሆን አንተ ያልከው ነገር ውሸት ነው ይባል ማለት፣ እሷ እያለች ያለችው ነገር ውሸት ነው ይባል፣ አንተ እውነተኛ ነህ ይባል፣ ግን ያለው ነገር ሳይታወቅ ሳይጸዳ ከገባህበት ነገር ውስጥ ሳትወጣ ምንድነው? እኔን ለማሳመን መሞከር የምራብርሽ? መጀመሪያ ራስክን አጽዳ። ያለህበትን ነገር ታውቀዋለህ አይደለም? ልጅቷ እየሆንች ያለችውን ነገር ታውቃል አይደለም? ስለዚህ ለምን በዚህ ስሜት እኔ ምን አይነት ሰው በሆነው አንተን ልቀበል የምችለው እንዴ? እና ለማንኛውም ውድ ለንሻት ቤተሰቦች፣ እሱም ስለሚያየው ስለሚደርሰው ብዬ ነው ይሄን እየተናገርከ ያለ እናንተም ደግሞ ሁለታችን አብረን ብንሆን ደስ ይላችኋል። ማለት አብርሽና እኔ ፍቅረኛሞች ብንሆን ደስ ይላችኋል። በኮመንት እንደማየው እንደምረዳው ከሆነ እኛ ፍቅረኛሞች ሆነን ብታዩን በጣም ደስ እንደሚላችሁ ነው። እንዲተረዳት ማለት ነው። ግን እኔም ደስ ይላ የነበረ፣ ግን አይሆን። ምክንያቱም አይሆን። ሰው እዚህ ጋር ሌላ ሴት እየገደለ እዚህ ጋር ሌላ ሴት ማዳን መሞከር፣ ይሄ ከባድ ነው። እዚ ቀጥል ደግሞ የእሷ ነገር እውነት እሷ ተጎድታ አይሆንም፣ ምናምን ውሸት የሆነ እንጂ እኔ ምንም ችግር የለውም፣ አልቀይም ግን አሁን እዚህ ጋር እሷን እየጎዳሃት፣ እኔን አትጠይቀኝ አትድከም። በቃ ይህ እንደዚ አይነት እንትንም አይፈቅድልኝም ስብናይም አይደለም በቃ። ሰው እዚ ጋ እየተጎዳው እዚ ጋ የሚቀበልበት ምክንያት የለኝም። እሷ ጋ ችግር ካላየው እሷ ጋ በቃ እኔ እንጃ ምን እንደምል አላውቅም። ብቻ በውስጥ የምታወራኝ ነገሮች፣ ወደዚህ የማይወጡ ነገሮች አሉ። ብዙ ነገር ትለኛለች ሰው እና እኔ እረብሾኛል። በጣም ሰላም የሚያጣሁት ሰሞኑን፣ በጣም ነው የተረበሽኩት በሰው ማለት ነው። ምክንያቱም የምታወራኝ የምትለኝ ነገር በሙሉ ያስጠላል። እኔ እንኳንም እንደው ፍቅሩን አልተቀበልኩት ማለት፣ ፍቅረኛ ባይኖረኝና ፍቅረኛ ብንሆን አስባችሁታል? ምን አይነት ነገር ውስጥ ልገባ እንደምችለው ግን መጀመሪያም ደስ የሚለው ነገር እኔ የማልተቀበልኩትም መቀበልም አልችልም። አንደኛ ህይወት ውስጥ ሌላ ሰው አለ። ሁለተኛ ደግሞ እሱ እንደዚህ አይነት ሰው ነው። ለእንደዚህ አይነት ሰው ደግሞ ራሴን አሳልፌ መስጠት አልፈልግም። አይን እያየ ጆሮ እየሰማ ማለት ነው። እና ቤተሰቦቼ ይቅርታ ብዙ ከተናገርኩኝ ካስቀየምኳችሁ በጣም ይቅርታ። ግን አብርሽ ይህን ቪዲዮ የምታየው ከሆነ ራስክን አጽዳ በቃ። ራስ ግን አጽዳም ምለ ትክክለኛ ሰው ሆነ፣ እኔ የምወደውን የማውቀውን ያንን ለእኔ ትክክለኛ ሰው የነበረውን ሰው ነው ማግኘት ምፈልግ ማየት ምፈልገው፣ እንጂ ይሄ ሰውም እየጎዳ በአንድ ጎን የሚያስመስለውን ሰው አይደለም ማግኘትም ማየትም ማወቅም ምፈልግና በዛ ነው ይህን ቪዲዮ ዛሬ የሰራሁት አይታችሁታል ሳምንት ሆኖኛል ከለቀቅ እንኳን ግን በጣም ስለደበረኝ ዲፕሬሽን ውስጥ ነበርኩኝ በቃ በጣም ማለት ነው ሁለቱ በመሀል እኔን በቃ በጣም ነው እያሉኛል እየረበሽ ውስጤን እሷ በአንድ በኩል እሱ እንደዚህ ነው ትለኛለች እሱ ደግሞ ውሸቷን ነው ይለኛል ማንን ማመን እንዳለብኝ ራሱ አላውቅም እና ውድ ቤተሰቦች ሁላችሁም ታይታላችሁ ብርሃንም ታይባለች በእርግጠኝነት አብርሽ ታይባለ ቤተሰቦችም ታይታላችሁ ግን በጣም እየተጨናነቅኩ እንደሆነ እና ይው ከቤት እየወጣሁም እንዳልሆነ እንድታውቁልኝ ስለፈለግኩኝ ነው። ዛሬ ቤት ውስጥ መጠው ማለት ነው። ወደ ፈንድሻት ቤተሰቦች በጣም አድርጌ አመሰግናለሁ፣ ስለምትከታተሉኝ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታችሁ የስልማ ክብሮት ጠይቃለሁ። በያላችሁ በሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ጥሩ ነገር። እሺ፣ ሁሉ ነገር ተስተካክሎ እንደምንመጣ እንደምንገናኝ ተስፋ አደርጋለሁ። በያላችሁበት ሰላማችሁ ብዝት ይበደላይ። በጣም አከብራችኋለሁ። በጣም ወዳችኋለሁ። መልካም ጊዜ ይሆንላችሁ።